በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም ላችኋለሁ። እንደምን ዋላችሁ? እንደምለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ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 የ2017 ዓ ም ጾመ ሐዋርያት ወይም ደግሞ የሰኔ ጾም መቼ ገባል፣ ስለምን ይጾማል፣ እንደዚሁም ደግሞ ጾመ ድኅነት ወይም ደግሞ አርብረው ጾም መቼ ገባል የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገሥጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመከረን ይገሥጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስተ እናታችን የድንግል ማርያም ምልጃ፣ ተረዳኝነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ብዙ ሰዎች አሁን ባለንበት በዚህ በበዓለ ሃምሳ ወቅት ላይ ሆነው ጾመ ሐዋርያት ወይም ደግሞ የሰኔ ጾም መቼ ይገባል? ለምንድን ነው የምንጾመው እንዲሁም ደግሞ ጾመ ድኅነት ወይም ደግሞ ዐርብ ሮብ ጾም መቼ ነው የሚጀምረው? እያሉ ይጠይቃሉና ለጥያቄያቸው ምላሽ ይሆን ዘንድ ዛሬ ይህንን አጥር አድርገን እንመማራለን ማለት ነው። እንግዲህ ወደ ትምህርታችን ስንገባ ጾመ ሐዋርያት ወይም ደግሞ የሰኔ ጾም መቼ ይገባል ከሚለው ስንጀምር በየአመቱ በዕለተ ሰኑይ ወይም ደግሞ ሰኞ ቀን ብቻ የሚጀምሩ ሶስት አጽዋማት አሉ። እነርሱ ምንድናቸው ስንል ታላቁ የአብይ ጾም፣ እንደዚሁም ደግሞ ጾመ ነነዌ፣ ሶስተኛው ደግሞ ሐዋርያት ወይም ደግሞ የሰኔ ጾም ናቸው። እነዚህ ሦስት አጽዋማት ምንጊዜም ቅበላቸው እስከ ዕለተ እሁድ ድረስ ነው፣ የሚገቡት ደግሞ ሰኞ ቀን ነው። በየትኛውም ዓመት ላይ ቢውሉ ይህንን ዕለት አይለቁም። ምናልባት ቁጥራቸው ከፍና ዝቅ ሊል ይችል ይሆናል። ነገር ግን የሚገቡበት ዕለት ወይም ደግሞ ጾሙ የሚጀምርበት ዕለት ዕለተ ሰኞን ማለት ነው በየትኛውም ዓመት ላይ ቢውል። ስለዚህ በዚህም መሠረት ታዲያ የዘንድሮ የ2017 ዓመተ ምሕረት ጾመ ሐዋርያት ወይም ደግሞ የሰኔ ጾም ሰኔ ሁለት ቀን ይጀምራል ወይም ይገባል። የሚፈታው ደግሞ ሐምሌ አምስት ቀን ነው። የሰኔ ጾም ቢያንስ 15 ቢበዛ ደግሞ 45 ቀናት ያህል ይጾማል። የሰኔ ጾምን እስከ 9 ሰዓት ድረስ እንድንጾም ቅድስት ቤተ ክርስቲያናችን አውጃልናለች። ይህ ጾም የሚገባበት ቀን በየዓመቱ የተለያየ ቢሆኑም እንኳን የጾሙ ማብቂያ ዕለት ግን ሐምሌ አምስት ቀን ድረስ ነው። ሐምሌ አምስት ደግሞ ሁለቱ ሐዋርያት ቅዱስ ጴጥሮስና ቅዱስ ጳውሎስ ሰማዕትነት የተቀበሉበት ዕለት ነው። ሐምሌ አምስት ጴጥሮስ ጳውሎስ ብለን የምናከብረው ክብረ በዓል አለ። እስከዚያ ድረስ ነው የምንጾሙ። ከዚሁ ጋር ተያይዞ ደግሞ ጾመ ድኅነት ወይም ደግሞ ዐርብ ሮብ ጾም መቼ ነው የሚገባው እያሉም የሚጠይቁ ሰዎች አሉ። ይህ ዐርብ ሮብ ጾም ወይም ጾመ ድኅነት የሚጀምረው ደግሞ አዎ ሰኔ አራት ቀን ነው። ይህ ማለት አንድ ላይ ተያይዞ ከጾመ ሐዋርያት ጋራ የሚገባ ጾም ነው። ጾመ ሐዋርያት ሰኔ ሁለት ቀን ሰኞ ዕለት ይጀምራል። እንደዚሁ ደግሞ ጾመ ድነት ረቡዕ ሰኔ አራት ቀን ይጀምራል ማለት ነው። ያ ማለት አንድ ላይ ይጾማል። አንድ ላይ ነው የሚገባው እንጂ ከዛ በፊት ጾመ ድኅነት አይጀምርም ማለት ይህንን ልናውቅ ያስፈልጋል። ብዙ ሰዎች ይህን ነው አጥብቆ የሚጠይቁት። እንግዲህ የሚገባበትን ቀን ብቻ ማወቅ ሳይሆን፣ ደግሞ ስለ ጾመ ሐዋርያት ወይም ደግሞ ስለ ሰኔ ጾም ልናውቅ ያስፈልጋል። አንዳንድ ሰዎች የቄስ ጾም ነው እያሉ ስለማይጾሙት ማለት ነው። በእውነት ይህ ጾም የቄስ ጾም ነው ለቄስ ብቻ ነው የታወጀ ወይንስ ደግሞ ሁሉም ምእመን ይጾም የሚገባ ነው? መጽሐፍ ቅዱሳዊ ነው ወይ ነው ወይስ፣ ዝም ብላ ነው ቅድስት ቤተ ክርስቲያናችን የምታጾመን የሚለውን ልናውቅ ያስፈልጋል። እንግዲህ ጾመ ሐዋርያት በራሳቸው በሐዋርያት የተጀመረ ጾም እንደመሆኑ መጠን በአንደኛው መቶ ክፍለ ዘመን ማለትም ደግሞ ከዛሬ አንድ ሺህ ዘጠኝ መቶ ዓመታት በፊት ጀምሮ ሲጾም የኖረ ታላቅ ጾም ነው። ለዚህም ደግሞ የመጽሐፍ ቅዱስ የአዋልድ መጽሐፍት፣ የታሪክ በርካታ ምስክሮች አሉ። ስለዚህ ጾሙን ዛሬ እንደተጀመረ ወይም ደግሞ የሆነ ዓመት ላይ እንደተጀመረ ዘመን መጣች ጾም እንደሆነ አድርጎ ማየት የራስን አላዋቂነት የሚያሳይ ነው። ብዙ ሰዎች እንደዚህ አድርገው ስለሚያስቡ ጾሙ ትላንተ የተጀመረ ነው፣ ቄሶች የጀመሩት ነው፣ አንተ ለምን ትጾም አለ እያሉ የሚናገሩት ሰዎች ስላሉ ማለት ነው። ነገር ግን እኛ ቅድስት ቤተክርስቲያናችን ይህንን ጾም ስትደነግግልን መጽሐፍ ቅዱስን መነሻ አድርጋ እንደሆነ ይልቁንም ደግሞ በጌታችን አንደበት የተነገረ ጾም እንደሆነ ልናውቅ ያስፈልጋል። ይህስ እንደምንድን ነው ካልን ጾመ ሐዋርያት ቅድስት ቤተ ክርስቲያናችን ዕድሜያቸው ለጾም የደረሱ ምዕመናን በሙሉ እንዲጾማቸው ካወጀቻቸው ከሰባቱ የአዋጅ አጽዋማት መካከል አንዱ ነው። ይህ የሰኔ ጾም ወይም ደግሞ ጾመ ሐዋርያት ማለት ነው። ከዚህም በተጨማሪ ደግሞ በጌታችንና በአምላካችን በኢየሱስ ክርስቶስ አንደበት ቀን የተቀጠረለት ትንቢት የተነገረለትና ምሳሌ የተመሰለለት ጾም በመሆኑ እንደውም ከአጽዋማት ሁሉ ለየት ያደርገዋል። ልብ በሉ ወገኖቼ። እንደውም አንዳንድ ሰዎች ዘመን አመጣሽ ነው ብለው ሲያስቡ፣ መጽሐፍ ቅዱስ ደግሞ የሚነግረን የሚያስረዳን እንደውም በጌታችን አንደበት ቀን የተቀጠረለት ትንቢት የተነገረለት ምሳሌ የተመሰለለት ጾም ነው። ይህ ጾም ሐዋርያት ታላቅ ጾም ማለት ነው። ጌታችን ስለዚህ ጾም ትንቢት በመናገር ምሳሌ በመመሰል ሰፊ ትምህርት ሰጥቷል አስተምሯል። ይህንንም ደግሞ የት ነው የምናገኘው ስንል ወዴትም ሳንሄድ የማቴዎስ ወንጌል ምዕራፍ 9 ቁጥር 14 እስከ 17 ያለውን ስንመለከት ስለ ጾመ ነቢያት ነው የሚያስረዳን የሚናገረው። ይህስ እንደምንድን ነው? ምን ብለው ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለዚህ ጾም ትንቢቱ በመናገር ምሳሌ በሚመስል ሰፊ ትምህርት የሰጠው ፈሪሳውያን ወደ እርሱ ቀርበው ደቀ መዛሙርት የማይጾሙት ስለ ምንድን ነው ብለው በጠየቁት ጊዜ ነበረ። ይህንን ጥያቄ ሲጠይቁት ታዲያ ጌታችንም ምላሽ ሰጥቷቸዋል። ምላሹ ምንድን ነው ስንል፣ ሚዜዎች አለ፣ ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን አለ ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜ ይጾማሉ። ባረጀ ልብስ አዲስ ራፊ የሚያኖር የለም፣ መጣፊያው ልብሱን ይቦጭቀዋልና መቀደዱም የባሰ ይሆናል አለ። እንግዲህ ጌታችን በዚህ ኃይለ ቃል ላይ ስለ ጾመ ሐዋርያት ተናግሯል። እንዴት ነው የተናገረው ስንል ታዲያ በዚህ ጌታችን መልስ ውስጥ ነገር ግን አለ ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜ ይጾማሉ የሚል ስለ ጾመ ሐዋርያት የተነገረ የትንቢት ቃል እናገኛለን። ይህ አምላካዊ ቃል ጾሙ ስለሚጀመርበት ወራት ቀጠሮ ይሰጣል ማለት ነው። ልብ በሉ ጾመ ሐዋርያት ወይም ደግሞ የሰኔ ጾም በጌታችን አንደበት ቀን የተቀጠረለት ነው ስንል፣ ለዚህ ነው። ይህ አምላካዊ ቃል አሁን የጠቀስ ነው ማለትም ደግሞ ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዛ ጊዜ ይህ ይጾማሉ የሚለው ጾሙ ስለሚጀምርበት ወራት ቀጠሮ የሚሰጥ ቃል ነው። ያም ጊዜ ደግሞ መቼ ነው ስንል፣ ሙሽራው ከእነርሱ ከተወሰደ በኋላ ያለው ጊዜ ነው። ሙሽራው ከተወሰደ በኋላ ማለት ደግሞ መቼ ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ማለት ሲሆን በቤተ ክርስቲያናችን ጾመ ሐዋርያት ከዕርገት በኋላ የሚጀመረው በዚህ ቃል ምክንያት ነው። መጽሐፍ ቅዱስን ማስረጃ አድርጋ ነው። ይህም ታዲያ ቤተ ክርስቲያን ምን ያህል መጽሐፍ ቅዱሳዊ መሠረት ያላት መሆኗን የሚያሳይ ነው። ልብ በሉ። ስለዚህ ጾመ ሐዋርያት ከዕርገት በኋላ ለአስር ቀናት ያህል ዘግይቶ ነው የሚጀምረው፣ ወዲያው የሚጀምር አይደለም። በዓለ እርገትን ካከበረን በኋላ በነጋተ አይደለም፣ ጾመ ሐዋርያትን የምንጀምረው ከአስር ቀን በኋላ ነው የምንጀምረው። ይህ ደግሞ ምክንያቱ ምንድን ነው ስንል አሁንም እዚህ የመጽሐፍ ቅዱስ ቃል ላይ ተመዝግቦ እናገኛለን። የሐዋርያት ሰውነት በአዲስ ሁኔታ ጌታችን ላዘጋጀው የአዲስ ቂዳን ጾም ተመቻችቶ ያልተገኘ በመሆኑ ጾሙ ከእርገት በኋላ ወዲያው አይጀመርም። ስለዚህ በመጀመሪያ የሐዋርያት ሰውነት ለጾሙ መዘጋጀት ነበረበት። ከዚያ በኋላ ሐዋርያት መጾም ጀምረዋል። ይህም ደግሞ መጽሐፍ ቅዱሳዊ ማስረጃው ምንድን ነው ስንል በጌታችን የመልስ ቃል ውስጥ የተካተተ እንጂ የፈጠራ ድርሰት አይደለም። እንዲህ ይላል። ቅድም ያነበብነው ነው የመጽሐፍ ቅዱስ ክፍል ላይ ባረጀ ልብስ ላይ እና ባረጀ አቁማዳ ላይ የሚሉ ሁለት ተከታታይ ምሳላዊ ማብራሪያዎች አሉ። እነዚህ ሁለት ተከታታይ ምሳላዊ ማብራሪያዎች ሐዋርያት ሰውነታቸው በመንፈስ ቅዱስ ከመታደሱ በፊት ጾም መጾም እንደማይችሉ መጾም እንደማይጀምሩ መጾም እንደሌለባቸው የሚያስረዱ ምሳሌዎች ነበሩ። ስለዚህ ሐዋርያት የተዘጋጀላቸውን ጾም መጾም የጀመሩት ከኢየሱስ ክርስቶስ እርገት በኋላ በአስረኛው ቀን ጸጋ መንፈስ ቅዱስን ከተቀበሉ በኋላ በወረደ ጸጋ መንፈስ ቅዱስ የሕይወት እድሳት ካገኙ በኋላ ነው። ይህንን ጾመ ሐዋርያትን የጾሙት ማለት ነው። ልብ በሉ። ይህንን ልብ ብለን እናስተውል ያስፈልጋል። በዚህም መሰረት ታዲያ እኛም ዛሬ በዓለ እርገትን ካከበረን በኋላ በአስረኛው ቀን መንፈስ ቅዱስ የወረደበትን በዓለ ጴራቅሊጦስን እናክብራለን። በዓለ ጴራቅሊጦስን ካከበረን በኋላ ደግሞ ጾመ ሐዋርያትን ወይም ደግሞ የሰኔ ጾምን እንጀምራለን፣ እንጾማለን ማለት ነው። ስለዚህ በአጠቃላይ ይህ ጾመ ሐዋርያት ወይም ደግሞ የሰኔ ጾም መጽሐፍ ቅዱሳዊ መሆኑን ሁላችሁም በሚገባ ልታውቁ ያስፈልጋል ማለት ነው። ቅዱሳን ሐዋርያት መቼ ነው የጾሙት የሚለውን ስንመለከት፣ ቅዱሳን ሐዋርያት የአምላካቸውን የመምህራቸውን አርያ ተከትለው የእርሱን አርያ እንዴት ነው የተከተሉት? ስንል እርሱ ወደ ማዳን ስራው ማለትም ደግሞ ህሙማነ ስጋን በተአምራት ህሙማነ ነብስን ደግሞ በትምህርት ከማዳኑ አስቀድሞ የሥራው መጀመሪያ ያደረገው በገዳመ ቆሮንጦስ ገብቶ አረባ ቀንና አረባ ሌሊት መጾም ነበረ። ጌታችን አረባ ቀንና አረባ ሌሊት እንደ ጾመና እንደ ጸለየ ሁሉ ቅዱሳን ሐዋርያትም የእርሱን አብነት ተከትለው ይህንን ታላቅ ጾም ጾመዋል። ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ያደረጉት ይህንን ታላቁን ጾም ነው ጾምን ነው። በአንድነት ሆነው ወደ ዓለም ዞረው የእግዚአብሔርን ቃል ከማስተማራቸው አስቀድመው ይህንን ታላቅ ጾም ጾመዋል ማለት ነው። ልብ በሉ ሐዋርያት ይህንን ጾም እንደሚጾሙትም ደግሞ በጌታችን አስቀድሞ ትንቢት የተነገርለት ቀን የተቆጠርለት ምሳሌ የተመሰለለት ታላቅ ጾም ነው። በዚህም መሠረት ቅዱሳን ሐዋርያት ጌታችንን አብነት አድርገው ይህንን ታላቅ ጾም ጾመዋል ማለት ነው። አንዳንድ ሰዎች ግን ይህንን ጾም የሰኔ ጾም፣ የቄስ ጾም ነው ሲሉ እንመለከታለን። ይህ ጾም በእውነት የቄስ ጾም ነው ወይነት ደግሞ ለሁሉም ነው የታወጀው። ይህ ጥያቄ ከብዙ ሰዎች ዘንድ የሚነሳ ጥያቄ ነው። ብዙ ምእመናን የሰኔን ጾም አይጾም ለምንድነው እንደው ማትጾመው ተብሎ ሲጠየቅ አይእርሱ የቄስን ነው ይላል የቄስ ነው እያሉ ሲነቅፉ ይታያሉ። ነገር ግን ይህ ጾም ከሰባቱ የአዋጅ አጽዋማት መካከል አንዱ ነው። ሰባቱ የአዋጅ አጽዋማት ደግሞ ይህ ለቄስ ነው፣ ይህ ለምእመን ነው፣ ይህ ለጳጳስ ነው ተብሎ በክህነት ደረጃ ተከፋፍሎ የተሰጠ ጾም የለም። ጳጳሱም ትልቁም ትንሹም ካህኑም ዲያቆኑም ምእመኑም በአንድነት ሆነው የሚጾማቸው አጾማት ናቸው። ሰባቱም የአዋጅ ጾማት ልብ በሉ። ቅዱሳን ሐዋርያት ጌታችንን ምሳሌ አድርገው የጾሙት ጾም ነው። ይህ ጾም ሐዋርያት፣ እነርሱን አብነት አድርገን ደግሞ እኛም ልንጾመው የሚገባ ታላቅ የበረከት ጾም ነው። ይህ ጾም ሐዋርያት ዛሬ ዛሬ ግን ብዙ ሰዎች ትተውት ቀሳውስት ብቻ የሚጾሙት ነው ይላሉ። ለራስ የከበደን ነገር በሌላ ላይ መጫን ተገቢ አይደለም፣ ወገኖቼ ካላወቁ ለማወቅ መማር ነው። አውቆ ከማጥፋት ደግሞ መቆጠብ ተገቢ መሆኑን መዘንጋት አይገባም። ቅድስት ቤተ ክርስቲያናችን ለከሌ ለከሌ ብላ ለይታ ያስቀመጠች ጾም የለም። ታዲያ እኛ ይህንን ጾመ ሐዋርያት ወይም ደግሞ የሰኔ ጾም ስለምንድን ነው የምንጾመው ስንል፣ እኛ ይህንን ጾም የምንጾመው የመጀመሪያው የሐዋርያትን በረከት ለመላበስ ነው። እነርሱ ድል ያደረጉትን ዓለም እኛም ድል እናደርግ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስን በጾም በጸሎት የምንማጸንበት ነው ይህ ጾመ ሐዋርያት እነርሱ ድል ያደረጉትን ዓለም እንድናሸንፈው አምላካችን ለመማጸን በመሆኑ ይህንን መሳሪያ አንጣለው ወገኖቼ ጾሙም ለመላው ክርስቲያን የተሰጠ እንጂ የቀሳውስት ብቻ አይደለም። ለቄስ ለምእመን ተብሎ በክህነት ደረጃ የተሰጥ አይደለም። ስለዚህ ይህንን ጾም ሁላችንም በሚገባ ልንጾም ያስፈልጋል። ምክንያቱም እንደረድር ሰዎች አለ። ይህ ቄስ ነው የከላይ ነው እያለን ማለት ነው። የጾም ሃይማኖታዊ ትርጉሙ ፈጣሪን መለመኛ ከኃጢአት ቁራኛ መላቀቂያ መሳሪያ ስለሆነ በጾም ወራት ለአእምሮት ለቅንጦት የሚበሉ ወይም ደግሞ ለመንፈሳዊ ኃይል ተቃራኒ የሆኑ የአልኮል መጠጦች፣ ስጋና ቅቤ፣ ወተት፣ እንቁላል የመሳሰሉትን ከኛ ማራቅ እንዳለብን ታዟል። በመሰረቱ ጾም አዎ ስጋዊ ጉልበትን በጾም ማድከም ነው። አንዳንድ ሰዎች በዚህ በጾም ወቅት ላይ የሚያነሱት ጥያቄ አለ። ለምሳሌ ቅድስት ቤተ ክርስቲያኖች ብዙ ጊዜ ትመልሳለች። እነሱም ብዙ ጊዜ ጠይቃሉ። ለመብላት ስለሚፈልጉ ብቻ ብዙ ጊዜ ጠይቃሉ። አንዱ ይፈቀዳል ሲል አንዱ አይፈቀድም ሲል፣ እነርሱ ይፈቀዳል የሚለውን ተከትለው ደግሞ ይበላሉ። ምንድን ነው ካልን የአሳ ስጋ ይበላል ላይበላም ይላሉ። ይህ ጥያቄ እድሜ ዘመኗን ሙሉ ቅድስት ቤተ ክርስቲያኖችን ስትመልሰው የኖረችው መልስ ነው። እነርሱም ደግሞ እድሜ ዘመናቸውን ሙሉ ምእመናንም ሲጠይቁት ያለ ጥያቄ ነው። ይህ የአሳ ነገር ማለት ነው። እንግዲህ የዓሳውን ነገር ምንም መጽሐፍ ቅዱሳዊ ጥቅስ መጥቀስ እንኳን ሳይገባን በቀላሉ መመለስ የምንችለው መረዳት የምንችለው ነው። ምንድን ነው ካለን ደግሞ ጾም ዋና መሰረታዊ ዓላማው ፈቃደ ስጋን ለፈቃደ ነብስ ማስገዛት ነው፣ ወይም ደግሞ ስጋዊ ጉልበትን በጾም ማድከም ነው ብለናል። ይህ አሳ ደግሞ ለስጋችን የሚገነባ ከሆነ ለስጋችን ኃይል ሰጪ ከሆነ ለምንድን ነው የምንመገበው? እርሱን ከተመገብን ምኑን ጾም ነው ታዲያ ወገኖቼ ከቃሉ እንደምንረዳው እንኳን የአሳ ምንድን ነው የምንለው ስጋ ታዲያ የአሳ ስጋ እንዴት እንበላለን በጾም ወቅት ማለት ነው አይደለም እነዚህ ቅቤ ወተት የመሳሰሉትን ነገር ብቻ ሳይሆን ለሰውነታችን ገንቢ የሆኑ ለስጋችን ገንቢ የሆኑ ነገሮችን ኃይል ሰጪ የሆኑትን ነገር ሁሉ መታቀም ማለት እኮ ነው ጾም ማለት ታዲያ በዚህ ወቅት ላይ እንዴት ብለን ነው ለሰውነታችን ገንቢ የሆነውን ነገር የምንመገበው ለሰውነቶቻችን ደግሞ ገንቢ የሆነውን ነገር መከልከል እንደሚገባ ደግሞ መጽሐፍ ቅዱሳችን ያስረዳናል። ቤቱ ክፍል ላይ ነው መጽሐፍ ቅዱስ እንዲህ የሚናገረው ስንል፣ አዎ መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 108 ቁጥር 24 ላይ እንዲህ ይላል፣ ጉልበቶቼ በጾም ደከሙ ይላል። ይህ ማለት ጉልበታችንን በጾም ማድከም እንዳለብን በረሃብ መቅጣት እንዳለብን ይናገራል። በጾም ደከሙ ይላል። ከዛም ደግሞ ጠጋይልና ምን ይላል ስጋዬም ቅቤ ከማጣት የተነሳ ከሳ ብሏል። ልብ በሉ፣ ስጋዬ ቅቤ ከማጣት የተነሳ ከሳ። ስለዚህ ለሰውነታችን የሚገነቡ የሚጠቅሙ ነገርን ሁሉ ማራቅ እንዳለብን በዚህ በጾም ወቅት ላይ ደግሞ አዎ ይህንን የአሳ ስጋ በልተን ሰውነታችን የሚገነባልን ነገር ምናደርግ ከሆነ ምኑን ጾምን? ስለዚህ ሰውነታችን የሚጠቅመው ነገር ሁሉ መታቀብ ስላለብን በዚህ በጾም ወቅት ላይ ይህንን የአሳ ስጋ መመገብ የለብንም በፍጹም ማለት ነው። ሌላ ሌላ ነገር ውስጥ ራሱን በቻለ ቪዲዮ ደግሞ ተንተን አድርገን ለምን ይበላል፣ ለምን አይበላም እያሉ እንደሚወዛገቡም ጭምር እናነሳለን በቀጣይ ትምህርታችን ላይ ማለት ነው። ለአሁን ግን መብላት እንደማይገባ በአጭሩ መልሰናል ማለት ነው። ዋናው ነገር ጾም እንጂ መብል ወደ እግዚአብሔር አያቀርበንም። ብንበላም የምናተርፈው ነገር የለም፣ ባንበላም ደግሞ የሚጎዳን ነገር የለም። በልቶ የጸደቀ ጻድቅም ደግሞ በየትኛው የመጽሐፍ ቅዱስ ክፍል ላይ አላየንም። ጾሞ ጸልዮ የሆነው እንጂ በልተው ጸደቁ የሚል ነገር አላየንም። ወገኖቼ፣ ዛሬ ግን እኛ ለሆዳችን እያደርን ሆዳችን አምላካችን ሆኖብን፣ አዎ ለፈጣሪ ከመገዛት ራሳችንን ከማድከም፣ አዎ ፈቃደ ስጋችንን ለፈቃደ ነፍሳችን ከማስገዛት ይልቅ አዎ ሆዳችን እበልጦብን ገና ይሄ በላ ላይ ይበላም እያለን የምንጨቃጭቅ ብዙ ሰዎች አለን። ይሄ ጾማል፣ ይሄ አይጾምም፣ ይሄ ቄስ ነው፣ ይሄ ከሌ ነው እያለን ከፋብለንም ደግሞ እንደዚሁ ላለመጾም ምክንያት የምንደረድር ሰዎች አለን። ነገር ግን ብንጾም የምንጠቀመው እኛ ነን። ወገኖቼ ከአዳም ጀምሮ መብል ሲጥል እንጂ ሲያነሳ አላየንም። ጾሙን ከኃጢአት በመራቅ ለራስ ያሰብነውን ደግሞ ለነዳያን በመስጠት ጾም ከጸሎት ጋር ሲሆን ጸጋን እንደ ሐዋርያቱ ያሰጣልና በጸሎት በመትጋት በስግደት ወደ እግዚአብሔር በፍጹም ልብ በመንበርክክ በመመለስ ለንጾመው ይገባል ማለት ነው። ይህንን አስተምሮ የተማማር ነው አስቀድመን የተማማር ነው። ቢያንስ ይህን አስተምሮ ስንማማር ወር ሊቀረው ይችላል። ነገር ግን አስቀድመን የተማማር ነው። ብዙ ሰዎች የቄስ ነው ስለሚሉ የቄስ እንዳልሆነ እንዲያውቁ፣ እንደዚሁም ደግሞ መቼ እንደሚገባ እንዲያውቁ፣ አስቀድመው ደግሞ የቅበላውን ስርዓት እንዲያከናውኑ ነው። ቅበላችን እስከ ሰኔ አንድ ድረስ ነው። ስለዚህ እስከ ሰኔ አንድ ድረስ ባለ ውስጥ ለጾሙ የሚገባውን ያህል የቅበላ ስርዓት ልናከናውን ያስፈልጋል ማለት ነው። ቅበላ ስንል ደግሞ ከዚህ በፊት ብዙ ጊዜ ተማምርናል። አንድ ቀን ሲገራው ጾሙ መብላት፣ መጠጣት፣ መስከር፣ መዘሞት አይደለም ለጹሙ የሚያስፈልገውን ነገር መዘጋጀት ነው፣ አስቀድመን ማለት ነው። የበደለው ካለ መካስ፣ የቀማነው ካለ መመለስ፣ ንሳ ያልገባ ንሳ መግባት፣ ሌሎችንም ነገሮች እያደረግን መልካም ስራዎችን እየሰራን ለጾሙ ወይም ደግሞ ጾሙን ለመቀበል መዘጋጀት ነው ቅበላ ያንን ስርዓት አስቀድመን እንድናከናውን ቀድመን ማወቅ ስለሚገባን ነው። ይህንን አስተምሮ አስቀድመን የተማማርነው ወቅቱ ሲደርስ ደግሞ ሚስጥራቱንም ጭምር ጌታችን የተናገራቸውን ቃሎች ለየት አድርገን ብቻ ለብቻ ሚስጥራቱንም ጭምር እንማማራለን። አሁን ግን መቼ እንደሚገባ ስለምን እንደሚጾም እንድታውቅ ያህል ብቻ ነው አጠር አድርገን የተማማርነው። ስለዚህ ይህን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም ይህ መንፈሳዊ ግዴታችን ነው። እኔና እናንተ የተማርነውን አስተምረን ቢሆን፣ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብቶን ልናስመክር ስናስታ ማኅተም ባንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት